ገብርኤል ማእከሌነ ተዋናይ በፅርቅ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስማምነን መለየት በአንድነት አንድነትን በመለየት ከዓለም አስቀድመው በሦስትነቱ የነበረ ሰማይን በከዋክብት የጋረደው ምድርንም ልምላሜዎቿን አብቁሎ የሚያለብሳት መሠረቷን በነፋሳ አውታር ያጸናው የተዋረደውን ከፍ ከፍ የሚያደርገው ድሃውን የሚያበለጽግ ከእኛ ዘንድ ለሱ ምስጋን የሚገባው ለእኛም ከሱ ይቅርታ መለመን የሚገባን በመስከረም አስራ ዘጠኝ ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከእኛ ህዝበ ክርስቲያን ጋር አይኑር ለዘላለም አሜን። ከአብያት ቤት ከሚያገለግሉት ወገን የሚሆን ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ወገናት ስሟ ሜልሳቤት ይባላል። ሁለቱም ደጋጎች ነበሩ። እግዚአብሔርን በፍጹም ትእዛዙ በጉም ጸምተው ይኖሩ ነበር። ንጹዎች ነበሩ። ልጅ አልነበራቸውም። ሜልሳቤት መካን ነበረችና በዕድሜያቸውም አርጅተው ነበር። ዘካሪያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ይኖር ነበር። ከዚህ በኋላ በእግዚአብሔር ፊት ካህናቱ እንደለመዱት በሰሞኑ የክህነት ሥራ በሚሠራበት ጊዜ የሚያጥንበት ጊዜ ደርሶ ወደ ቤተ መቅደስ ገባ። ሕዝቡ ዕጣን በሚያጥንበት ጊዜ በውጭ ሆኖ በሙሉ ይጸልዩ ነበር። የእግዚአብሔር መልአክ በዕጣን ምሥዋዕ በቀኝ በኩል ታየው። ዘካርያስን ባየው ጊዜ ደነገጠ፣ መፍራትና መንቀጥቀጥም አደረበት። መልአኩም ለዘካርያስ ጸሎት ተሰምቷል አይዟት ትፍራ፣ አለው። ሚስት ኤልሳቤት ትጸንሳለች ወንድ ልጅም ትወልዳለች። ደስ የምትሰኝበት ስለሆነ ስሙን ዮሐንስ ትለዋለ። በተወለደም ጊዜ ብዙዎች ደስ ይላቸዋል። በእግዚአብሔር ዘንድ ታላቅ ይሆናልና የሚያሰክር ወይንም አይጠጣም። ከእናቱ ማፀን ጀምሮ መንፈስ ቅዱስ ይመላበታልና ከእስራኤልም ልጆች ብዙዎችን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። ወደፊትም በመንፈስ ቅዱስ ይቃኛል። ኤልያስም አይ ይጓዛል። ዘካርያስም ለመላክ ይህ ነገር እንዲደረግ በምን አውቀዋለሁ እኔ ሽማግሌ ነኝ። መልአኩም ይሄን ምሥራች እነግር ዘንድ ወደ አንተ የተላኩ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ብሎ መለሰለት። ይህ እስቲፈጸም ድረስ ዲዳ ሁነ መናገር ይሳነሃል። በጊዜ የሚፈጸመውን ነገሬን አላመንከኝምና እንዲሁም ዲዳ ትሆናለህ። የተወደዳችሁ ወንድሞቼው የዚህን የካል ልብ የመልአኩን ቃል ለምን ተጠራጠረ? ከሽማግሌ ከአብርሃም የይስቅን መወደድ የሚነግር የኦሪትን መጽሐፍ ሳያውቅ በእምነት በመጽናቱ ዕድሜው መቶ ዓመት ከሆነ በኋላ ሚስቱን ፈጽመ አርጅታ ሳለ እንደተወለደ እንድትወልድ የሚናገር ኦሪትን የአሕዛብን ሐዋርያ የሚሆን ነገሩ የሚያስደስት ጳውሎስ እንደተናገረ ሽማግሌ መሆኑ ሲያውቅ አብርሃም አመነ እንጂ አልተጠራጠረም ብሎ እንደተናገረ። ሙቀት ልምላሜ ተለይቶት እንዳለ እያወቀ እድሜው መቶ ዘመን ነበርና ሳራም ሙቀት ልምላሜ እንደተለያተ እያወቀ እግዚአብሔር የነገረውን ተስፋ ይቀራል ብሎ አልተጠራጠረም። ዳግመኛም ልጅን፣ ይስሐቅን ሰዋልኝ ብሎ በነገረው ጊዜ ከይስሐቅ ስም የሚያጣ ከይስሐቅ ስም የሚያ ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ብሎ ከነገረው በኋላ ተጠራጥሮ ለመስዋዕት ቸለላ ይስሐቅን ሰዋው ዘንድ በልቡ ቆረጠ እንጂ። ከዚህም አንቀጽ በሌላ ቦታ እንዲህ ብሎ እንደተናገረ እንዲያስነሳለት አምኖ አብርሃም ልጁን ይስሐቅን ሊሰዋው ወሰደው። ሰዋልኝ ብሎ ለፈተና በነገረው ጊዜ ተስፋ ያናገረለትን እሱ ለመስዋዕት አቀረበው እግዚአብሔር እሱን ማስነሳት እንዲቻለው አምኖ ዳግመኛ ሐዋርያ ያዕቆብ እንዲህ ብሏል። አባታችን አብርሃም በሥራው የከበረ አይደለምን ልጁን ይስሐቅን ወደ ምሥዋዕ ባቀረበው ጊዜ? በልቡ የተጠራጠረ የካህን የሕዝብ መሪ ተብሏል። በካህን መምራትን የሚሹ ወገኖቹን ልባቸውን እንደምን ያጠራጠረ ይሆን? አስቀድሞ ልጅ የከለከለው ኋላም ሊሰጠው የወደደው መነሳት የሚቻለው ሊሰጠው የወደደ እግዚአብሔር አንድ አይደለም ምን? አሁንስ መስጠት አይችልም ምን? እግዚአብሔር የወደደን ሁሉ ማድረግ አይችላል? መግደልና ማዳን፣ መግረፍና ይቅር ማለት፣ ማዋረድና ማክበር ይችላል። ወደ ቀደመ ነገራችን እንመለስ። ከዚህ በኋላ ሚስቱ ጸነሰችና ወንድ ልጅ ወለደች። በስምንተኛው ቀን ዘመዶቿ እናቱን የልጁን ስም ማን ተብሎ ይጠራ ብለው ጠየቋት። እሷ ምናልባት መናገር ይችል እንደሆነ አባቱን ጠይቁት አለቻቸው። በጠየቁትም ጊዜ የሚጽፍበት ብራና ይሰጡት ዘንድ በእጁ ጠቅሶ አስያዛቸው። የሚጽፍበት ብራናም በሰጡት ጊዜ አንደበቱ ተፈቶለት ዮሐንስ ሲባል ብሎ ተናገረ። ዳግመኛ የሚቀድሞውን በማስተዋል አሁን የምንነግራችሁን ስሙ፣ በውስጣዊ ሐሳባችሁ ማስተያየት የሊቀ መላእክት ቅዱስ ገብርኤል የተወደደ ዜናውን ተመልከቱ። እጅግ የሚወደድ የሚለምኑትንም የሚጎበኛቸው ከነገሩም መልካምነት ጣፋጭነት የተነሳ ለጠጊ ሊጠገብ የማይቻል የነፋስና የሥጋ ጥቅም ነውና በመታገሳችን የመጽሐፍትንም ቃል በማመናችን ተስፋችን እናገኝ ዘንድ የተጻፈ ሁሉ ለእኛ ምስክርና ተክሳ የተጻፈ ብሎ አመስጋኝ ጳውሎስ እንደተናገረ የዘካርያስን ልጅ ዮሐንስን ወደ ምድረ በዳ ነጥቆ እንደወሰደው ነሱ እያለ በማስተማር ለእስራኤል እስኪገለጥ ድረስም እየጎበኘው እንደኖረ መንግሥተ ሰማያት ልትሰጥ ቀርባለች እያለ እስኪያስተምር ሲጎበኘው እንደኖረ ሰምተናል። የነገሩ ምክንያት ግን ጌታችን ኢየሱስ ክርስቶስ ከመቤታችን ከማርያም ከተወለደ ጀምሮ ሁለት ዓመት ከሆነው በኋላ የጥበብ ሰዎች ኮከብ እየመራቸው ከምሥራቅ መጡ። ያንንም ኮከብ ሊቀ ቅዱስ ገብርኤል ይመራው ነበር። የተወለደው የዓለም መድኃኒት ንጉሥ ወዴት አለ እያሉ ከፈረስና ከሰራዊት ጋር ወደ ኢየሩሳሌም በደረሱ ጊዜ በምሥራቅ ኮከቡን አይተን ልንሰግድለት መጥተናል እያሉ ይህን በሰማ ጊዜ ሄሮድስ ደነገጠ። ጥበብ ሰዎችንም ያመጣጣቸውን ያመጣጣቸውን ነገር በቆይታ ጠየቃቸው። የመጡበት ምክንያት ስለተወደደው ንጉሥ መሆኑን ነገሩት። ሄሮድስም እኔም መጥቼ እሰግድለታለሁ እና ተመልሳችሁ ነገሩኝ አላቸው። ከዚህም በኋላ ሂዱ። ከዋሻውን በደረሱ ጊዜ ኮከብ እየመራቸው የሚሄዱን ትቶ በመካከላቸው ቆመ። ወደ ዋሻውን በገቡ ጊዜ ዮሴፍንና ሕፃኑን ከእናቱ ጋር አገኟቸው። ሰገዱለት። እጅ መንሻ አድርገ ወርቅና ከርቤጣን ገበሩለት። ወርቁን ስለ መንግሥቱ ዕጣኑ ስለ አምላክነቱ፣ ከርቢውን የእኛን ነፍስ ምረት ለማጥፋት ስለ እኛ በተፈቀራ ስለተቀበለው ስለ ሞቱ መሪርነት። ወደ ቀድሞ ነገራችን እንመለስ። ከዚህ በኋላ የምስጢር መልአክ ገብርኤልን በዚህ ሌሊት ተገልጾላቸው በሌላ ጎዳና እንዲሄዱ እንጂ ወደ ሄሮስ እንዳይመለሱ ነገራቸው። በሌላ ጎዳና ወደ ሀገራቸው ተመለሱ። ከዚህ በኋላ ሄሮስ ተቆጣና የሁለት ዓመት ከዚያም የሚያንሱ ያላቸውን ሕፃናት ፍጁ ብሎ አዘዛቸው። የታዘዙ ጭፍሮችም ወደ ዘካርያስ ሂደው ልጅህን ስጠን እንግደለው አሉት። እሱም ጥቂት ቆዩ እሰጣችኋለሁ አላቸውና ሕፃኑንም በትከሻው ተሸክሞ አምጥቶ ቀድሞ በታየ ልጁንም መወረድ በነገረ በመሠዊያው ላይ ሊያስቀመጠው፣ በዚያንም ጊዜ ሊቀ መላእክት ገብርኤል መጣና በክንፉ ተሸክሞ ጲግ ወደምትባል ወደ ሲና በረሃ ወሰደው። ሕፃኑም ይህ መላክ ከአራዊት አፍ እየጠበቀው አደገኛንም ከሚገፉን ጠላታችን እንዲሁ ያድነን፣ ሰውነታችንን ከጠላታችን ከሰይጣን ወጥመር ይጠብቅልን። እሱ እንደ አንበሳም እያናፋ ከኛ የሚውጠውን ይሻልና የጾሎቱ ኃይል ሁላችን የሕዝበ ክርስቲያንም ይጠብቀን ለዘላለሙ አሜን። ሊቀ መላእክት ገብርኤል ታምሪህ ነው ልመናው ከእኛ ህዝበ ክርስቲያን ጋር ይኑርና ለዘላለሙ አሜን። በዚያ ወራት በራዲውስ የሚባል አንድ ሰው ነበረ። እሱም ከአንድ ባለጸጋ ሰው ዘንድ ሂዶ አንድ መቶ ድሪም ሻውን ነግዶ ትርፍ እንዲያገኝና ከትርፉ ሥጋ እንዲመገብ የፈለገ ሰው ነበር። ባለጸጋውም ባገኘው ጊዜ ወርቅ አበድረኝ ብሎ ለመነው። ባለጸጋውም ገንዘቤ እንዳይጠፋብኝ ሂድና ዋስ የሚሆንን አምጣለው። በራዲዮ ስም የሚዋሰኝ ሰው አለኝ አለው። ከዚህ መምጣት ግን አይችልም። ሁለታችንም ዋሴ ካለበት ቦታ ና እንሂድ። ያም ባለጸጋ ልጁን ጠራና፣ ልጄ ሆይ ዋስ ሰጥ ዘንድ ከዚህ ሰው ጋር ሂዳለው፣ መቶ ድሪም ወርቅ ሰጠዋለውና፣ ሂደውም ከቤተ ክርስቲያን ደጃፍ ደረሰ። በራዲውስም በቤተ ክርስቲያን ውስጥ መልአኩን መስሎ የተሰራውን የሊቀ መላእክት ገብርኤል ስራዬ ያን ጊዜም በራዲዮስ ስለ ባለጸጋው ልጅ ዋሴ ሰው ነው አለው። የባለጸጋውም ልጅ ስ ነው ይህ ሰው የታመነ እጅግ ቀና ሰው ነው አለ። ልጁም ከበራዲዮስ ጋር ሄድን ሄደና ከአባቱ ዘንድ በደረሰ ጊዜ አባቱም መልሶ ልጄ ሆይ የተዋሰው ሰው ማን ይባላል አለው። ልጁም መልሶ እሱማ ቅዱስ ገብርኤል ሊቀ መላእክት ነው አለው። ባለጸጋውም ከእሱ ጋር መሃላ ቃል ኪዳን ሳልገባ ምንም ምንም ገንዘብ የምሰጡ አይደለም አለው። በራዲው ስም ነገ በእግዚአብሔር ፈቃድ የፈለግከውን እሰጥሃለው አለው። በራዲው ስም እስኪ ነጋ ድረስ ወደ ቤቱ ሄደ። በማረዳም ባለጸጋ ወደ ቤተ ክርስቲያን ሄደና በሊቀ መላእክት በቅዱስ ገብርኤል ስልፊት ቆመ። እንዲህም አለ፣ የእግዚአብሔር መልአክ ሆይ እኔ ፍቅርንና ይቅርታህን ምስክርነት እለምናለው ወርቄን እንደምሰጠው በእኔና በዚህ ሰው መካከል ምስክር ትሆን ዘንድ እኔም እውነተኛና ታማኝ የሆነ ምስክርነትን አምኛለሁ። ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም ማለ። ይህንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ገብርኤል ሰገደ። ወደ ቤቱም ሄደና ለበረሃዲ ውስ መቶ የወርቅ ድሪም ሰጠው ነግዶ ያተርፍበት ዘንድ በአንድ ዓመት ወርቁን ይመልስለት ዘንድ ከእግዚአብሔር ያገኘውን ትርፍ ግን እኩሌታውን ለባለጸጋው፣ እኩሌታውን ለበራዲውስ አድርገው ሊካፈሉ ተስማምተው፣ በራዲውስም በሊቀ መላእክት በቅዱስ ገብርኤል ልመና ከወርቁ ታላቅ ብዙ ትርፍ አገኘ። በዓመቱም መጨረሻ በራዲውስ ቀጠሮ አለፈ፣ የባለጸጋውንም ገንዘብ አልሰጠውም፤ ሰይጣን የልቦናውን አውሮት የተንኮል ሰው አድርጎታልና። በራዲዮ ስም በልቡ እንዲያለ በእኔ የሚመሰክር ሰው የለም፣ በኔም ላይ የጻፍኩት ምስክር የለም ከሊቀ መላእክት ከቅዱስ ገብርኤል ከስዕሉ በቀር መሰማኝ የለም። ይኸውም የማይናገር ምስል ነው፣ በእኔም ላይ አይመሰክርም። ባለጸጋውም ግን ገንዘቤን ብሎ ቢጠይቀኝ ክደዋለው እንጂ አለብኝ ብያላ ምንም አለ። ያን ጊዜም ባለጸጋው ተነስቶ በራዲዮ ስንጠርቶ እንዲያለ ወርቁን ከነትርፉ ስጠኛ አለው። ፍቅርንም አድርግልኝ የኔ በእጅ የመዝኜ እንደሰጠው መዝነ ትርፍንም ጨምረ ስጠኝ አለው። በራዲውስም ባለጸጋውን ምንም አልሰጠኝም አለው። ባለጸጋውን በነገሩ የተነሳ ፈጽሞ አደነቀ። ሂድ ነፍስንና ልቡናን መርምር ወርቄን ትመልስ ዘንድ አለው። በራዲውስም በእኔ ላይ የታመነ እውነተኛ ምስክር እንደተሰጠኝ የሚመሰክርል የምታገኝ ከሆነ ወርቅን ከትርፉ ጋር መልስልህ አለው አለው። ባለጸጋውም የበራዲዎስን ነገር በሰማ ጊዜ በባነቅ ወደ ቅዱስ ገብርኤል ቤተ ክርስቲያን ይዞት ሄደ። በመልአኩ ፊት ስል ፊት ቆመና ባለጸጋው እንዲያለ ጌታ የቅዱስ ገብርኤል በመካከላችን የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ እሱን ገንዘብ አልፈልግም። ወርቄንም ስሰጥ አንተን አምኜ ነው። ፈጥነ ፍረድልኝ፣ የእግዚአብሔር ፈቃድ ይሁን። ባለጸጋውም ይሄን ካለ በኋላ በራዲዮስን፣ ምስክሬ ከዚህ ያለ ምስክር ይሄ ነው አለው። በራዲዮስም በተንኮል በሐሰት ማለ። በዚያን ጊዜም በራዲዮ እስከ ምድር ላይ በግንባር ወደቀ መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ ቃለ ሰዎችም ሁሉ ትንፋሹ ቃል እንደሌለው ባዩ ጊዜ ፈጽሞ አደነቁ፣ ደነገጡ። ያን ጊዜ የተደረገውን ያዩ ዘንድ ብዙ ሰዎች ተሰበሰቡ። በዚያን ጊዜ የሊቀ መላእክት የቅዱስ ገብርኤል አምላኩ አንድ ብቻ ነው አሉ የማይለወጥ እንደሱም ያለ አምላክ የለማሉ ያን ጊዜ ማታ ላይ ሰው በሰማይና በምድር መካከል የተሰቀለ ጌታዬ፣ ሊቀ መላእክት ገብርኤል፣ የሰላ ሃይማኖት ጉሎት ይቅርበለኝ፣ በኃይልም ገናነት ተማጽኛሃለውና ይቅርበለኝ። በታላቅ ክብር ፊት በማመልማል በመማል የወደሉትን ታቃልልኝ። ህዝቡም ይህን እያሉ ሲጮህ ሰምተው ሁሉም በየወገናቸው አለቀሱ። ከዚህም በኋላ ቸርነቱ ጥልቅ ትዕግስቱ ምጡቅ የሆነ እግዚአብሔር በቅዱስ ገብርኤል አማላጅነት ንሳውን ተቀበለ፣ ከተሰቀለበት ማወረደ ወዳጆቹም አይምሮ እስኪመለስ ድረስ በመልካም ቦታ ኖሮት የተናገረውንም እስቲ ያስታውስ ድረስ። ያን ጊዜም ተነስቶ ሄደና ወርቁን ከነትርፋ መጠ ለባለጸጋውም ሰጠው። እሱም ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ አድርጎ ሰጠው። መኖሪያውንም ከገብርኤል ቤተ ክርስቲያን አጠገብ አደረገ። እስከ ጊዜ እረፍቱም ድረስ ለገብርኤል ቤተ ክርስቲያን በማገልገል ኖረ። በረከቱ ከእኛ ሕዝበ ክርስቲያን ጋር ይኑሩ ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ልመናው ከእኛ ሕዝበ ክርስቲያን ጋር ይኑሩ ለዘላለሙ አሜን። በዚያ ወራት ማርያም ተነስታ ወደ ይሁዳ አገር ወደ ገሊላ ሄደች። ከዘካርያስም ቤት በገባሽ ጊዜ ኤልሳቤጥን ማጸነሷን አወቃሽ። ለሚፈሩትም ሰዎች የሚሰጠውን የእግዚአብሔርንም ቸርነቱን አድነቀች። ሰላምንም ሰጠቻት። ይቅርታንና ቅንነት ተገናኙ፣ ጽድቅና ሰላም እንደሆኑ ብሎ ዳዊት እንደተናገረ በማኅፀኗም ያለው አውቆ በድንግል ማጸድ ላለ ወደ ሰደ ወድብ ወደ በደስታ ሰገደ። ወደ እሱም እንዲወጣና እንዲሰብክ ፈለገ። ለመውጣት የማይቻለው በሆነ ጊዜ በትንቢት አነጋገር በእናቷ አሰምቶ ተናገረ። በወንጌል እንደተነገረ ኤልሳቤት ማርያምን ቃልና ሰላምታ በሰማች ጊዜ ጽንሱ በመጸኗ ዘለለ፣ ተናወጠ። መንፈስ ቅዱስ በኤልሳቤት ላይ መላበ ታላቅ ቃለ ምጮዎች ከሌሎችም ሴቶች ተለይተሽ የተባረክሽን የማህፀንሽ ፍሬ የተባረከ ነው ብላ በታላቅ ቃል ጮች። የጌቴ እናቱ ወደ እኔ የተመጪ ዘንድ እኔ ምንድንደኛውን ሰላምታ ስትሰጪኝ ቃል ኪዳንሽ ቃልሽን በሰማሁ ጊዜ በማህፀን የፅንሱ በደስታ ዘሏልና ተናውጧልና ድንግልም የማህፀንሽ ፍሬ የተባረከውን ያለችውን ኤልሳቤትን ቃሏን በሰማች ጊዜ መንፈስ ቅዱስ በላዩ እንዳደረባት አወቀች። ስለማይመረመር ጸጋ እግዚአብሔር ምስጋና እንድስትል ቀጠለች። ነፍሴ እግዚአብሔርን ታከብሯለች አለች። በኃይሉ ሁሉን የሚሸከም እሱን የተሸከምሹ መንፈሳዊት ሆይ በእውነት አውቅሽው ከሰማያትን በላይ ከፍ ከፍ አልች። ሰማያት የማይወስኑትን የመላእክት ሰራዊት የማያዩት እሱ በማፀንሽ አድሯልና ልቤን በጌታዬና በአምላክ ደስ ይላታል። የባሪያውን ትትና አይቷልና እነሆ ከዛሬ ጀምሮ ትውልዱ ሊያመሰግኑኛት ታላቅ ኃይል አድርጎልኛልና ስሙም ቅዱስ ነው። ቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። በክንዱ ኃይልን አደረገ የልቦናቸውን ሐሳብ ከፍ ከፍ የሚያደርጉትን በተናቸው። ኃይለኞችንም ከዙፋናቸው ገለበጣቸው፣ ቱታንንም ከፍ ከፍ አደረጋቸው። ርሁባንንም ከበረከቱ ጠገባቸው፣ ባለጸጎችን ባዷቸውን ሰደዳቸው። ወዳጁን እስራኤልም በረድኤት ጠበቀው። ለአባቶቻችን የነገረው የይቅርታውን አስቧልና እስከ ዘላለሙ ለአብርሃምና ለዘሩ የነገረውን ተስፋውን አስተወሰነ። የአብርሃም ዘር የተባልንም ከቃለ እግዚአብሔር የተራብን እኛን በጌታችን በኢየሱስ ክርስቶስ አምነን ለትምህርት የተጠራን እኛን አጽናን። እንደተጻፈ ሁሉ በላያችን ልትጠራብለኛ አንድነት በኢየሱስ ክርስቶስ የአብርሃም በረከቱ ለአሕዛብ ይሁን በሃይማኖት መንፈስ ቅዱስ ተስፋ ያገኙ ዘንድ ያመንኛንም በሃይማኖት የአብርሃም ልጆች እንሆን ዘንድ በእግዚአብሔርን በዙፋኑ ፊት ምረት እናገኝ ዘንድ ለመንፈስ ቅዱስ ምስጋና ክብር ያለው ገንዘቡ የሚሆን ዛሬም ዘወትርም ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። ልመናው ከእኛ ሕዝበ ክርስቲያን ጋር ይኑርን ለዘላለሙ አሜን። ይሄ ተአምር ቅዱስ ገብርኤል ጢሞቴዎስን እና የሮሙን ቴዎድሮስን እንደረዳቸው የሚናገር። ሮማዊ ቴዎድሮስ የሚባል የሮም ሰው ነበር። ይህን ቅዱስ ከንጉሥ ዘንድ ወሰዱትና ንጉሡ ለጣዖቶች ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖታት አልሰግድም አለው። ከዚህ በኋላ ጽኑ ቅጣት ይቀጣው ዘንድ ለሹሙ አሳልፈው ሰጠው። እግዚአብሔርም ትዕግሥቱን ባየ ጊዜ ሊቀ መላእክት ቅዱስ ገብርኤል ላከለት። ሹሙንም ገደለው፣ አጠፋው ለቴዎድሮስ የሚቀመጥበት ነጭ መንፈስ አምባ ላይ ፈረስ ሰጠው። የበክርስቶስን ሃይማኖት እየዞረ የሚያስተምርበት ነው። በረከቱ ከእኛዝ በክርስቲያን ጋር ይኑር ለዘላለም አሜን። ከፈረሰኞች ጋር ለተዋጋ ለቴዎድሮስ ሰላምታ ይገባል። መንፈሳዊ ፈረስን የሰጠው ገብርኤሎይ መሬት ከምትሆኑ ሥጋይ ጋር ነፍሴን ያስጠበቅኩ ወደ ሰማይ መንገድ ባቀናው ጊዜ በፊት ባለሟል ስጠኝ። ቅዱስ ገብርኤል ፍጹም አማላጅነቱ ከእኛ ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። አልቦም ሰብ ዘከማ ዘቲቅዝነ ጋወሰብ ወአልቦ መላእክትና ዛዜ ዝናን ዘከማከ